እዚህ ጋር ሰለቃ አንዳንድ ነገር ስነግራችሁ ብዙዎቻችሁ ማለት በሌላ መልኩ እንዳትወስዱት። እቃ በነገራችን ላይ በአቅማችሁ በምትፈልጉት ዲዛይን አለ፣ የሀገር ውስጥ የውጭ። በተለይ ደግሞ አልጋ ስታሰሩ፣ ቁምሳጥን ስታሰሩ ራሱ የእንጨቱ ስም አለው በነገራችን ላይ ማለት ነው። ከዚህ ነው የምንሰራው ከዚህ ነው የሚሰራው ምናምን ሲሏችሁ ግራ ያጋባችኋልና እኔ የዛሬ አመት ለቤተሰብ 27 ሺ ብር ያሰራውት ሜትር ከሀያ አልጋ አሁን ዋጋው የትና የት ነው። እና እዚህ ጋር እኔ ቪዲዮ ስሰራ ሰለቃ ምናልባት የምትፈልጉ ልጆች ካላችሁ እንዲታቁ ያህር ነው በዚህ አጋጣሚ ማለት ነው። እኔ እግዚአብሔር ነው ምላችሁ በፊት እቃ ከመግዛቴ በፊት ዩቲዩብ ላይ ሰርች አድርጋ ያለው የአልጋ ዋጋ፣ የቁምሳጥን ዋጋ፣ የፍሪጅ ዋጋ እያንዳንዱ ዕቃ እጠይቃለሁ። እንደዚህ ሰሃን ምናምን እኮተታ ኮታት አልፈልግም፣ እውነት ለመናገር ምክንያቱም ይሄ ይሄ አያሳስብም። ዋና ዋናውን ከያዛችሁት ሌላው ቀስ ብሎ አንድ እያላችሁ ሁለት እያላችሁ ትገዙታላችሁ ማለት ነው። ሰላም፣ እንዴት ናችሁ? ውድ ሀገር ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው አልጋና ቁም ሳጥን አዝዤ የእሱን ዋጋ ለመንገር ነው። ምናልባት ከጠቀማችሁ ብዬ ሰራ ሰብኩ ነው። ከጠቀማችሁ ደግሞ ቪዲዮ ከወደዳችሁ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አብራችሁ ሁኑ። አሁን ወደ ቪዲዮ እንግዲህ፣ የዛሬ ቪዲዮ የሚሆነው የአልጋ ዋጋና የቁምሳጥን ዋጋ ባለፈው ስለ ሶፋ አንድ ትህት ያወጥቼ በአውቼ በመቶ ሃምሳ ምንድን ያለችኝ አልጋ ቁም ሳጥን ብዙ ብዙ ነገር ገዘው ብላኛለች። በእርግጥ በመቶ ሃምሳ ሽብር ሙሉ የቤት እቃ ብታሟሉ ትችላላችሁ። ግን ምንድን ነው እቃዎቹ የሆኑ አንዳንድ እቃዎች በጣም ውድ የሚሆኑት እቃቸው ማት የምትገዙ የሚሰራበት እቃ ውድ ሰራ የሚሆን ነው እና የሀገር ውስጥ የውጭ የሚባል ነገር አለ። በዚህ አጋጣሚ እና እኔ የዛሬ ዓመት ሜትር ከሀያ አድጋ ለቤተሰቦች ለእናት ለአባቴ ያሰራሁት ሀያ ሰባት ሺህ ብር ነው እውነት ለመናገር እና ግን ያው በኦንላይን ሰራው ነው ያዘዝኩት እንዳሰብኩት ባይሆንልኝም አሁን ግን ያው የራሴ ሰው እዛው ሂዶ ነው አይቶ ምናምን የሚገዛው፣ እና እዛው ቦታው ሂዶ ዋጋውን ጠይቆ ምናምን ነው፣ ከዛ በኋላ የምንገዛው ተነጋግረን ማለት ነው። ስለዚህ ዛሬ የምነጋችሁ ነገር አልጋ ማለት ነው። የአልጋ ዋጋ እነጋችኋለሁ እና ይህ ቁም ሳጥን እንዳድጋው ይለያያል። ለምሳሌ ሜትር ከሰማንያ አለ፣ ሜትር ከሀምሳ አለ፣ ሜትር ከሀያ አለ እና እንዳድጋው። እንደ የሆነ በነገራችን ላይ አሁን ላይ የመጡ አልጋዎች ይሄ ብልጭ ድርግም ያለባቸው ድምላይት ምናምን ያለባቸው ብዙ ነገር እና ልክ እንደዚህ እንደዚህ አሁን እንደዚህ መብራት ያላቸው በውስጡ በጣውለው ውስጥ ምናምን መብራት ያለባቸው እያንዳንዱ ይሄ አርተፊሻል ነገር አለ። ይሄ እንደዚህ ነው፣ ቻርጅን ለማድረግ መብራት አለው የራሱ ምናምን የሚሏችሁ ነገር ዋጋ ለመጨመር ስለሆነ እናንተ ግን ስታዙ ዝንብጋቹ ጥድት ያለውን አንደኛ ቆንጆ በሆነው ማእቃ ማለት ነው። አሁን እቃ ሲሰራ ብዙ ጊዜ እኔ አሁን እዚህ ጋር ቪዲዮ እየሰራው ያለውት ከፍል ያለው ቁጭ ብዬ ላይ ቁጭ ገነ እየሰራው ያለውት ማለት ነው እና ግን ይሄ የኔ አሁን የጨርቅ ነው፣ ግን ቆሻሻ ይይዛል። በነገራችን ላይ ጥቁር ስለሆነ ነው እንጂ ቆሻሻ ይይዛል። የጨርቅ አርጋዎች መጥተዋል አሁን ላይ ማለት ነው። ለምሳሌ እንደዚህ ለምሳሌ እንደዚህ፣ እነዚህ አልጋዎች የጨርቅ ናቸውና ብዙም አይመከሩም። እኔ ግን ያው እግዚአብሔር ካለ ሁሉንም ያሰራኋቸውን እቃዎቼን በቪዲዮም በፎቶ ማመጣላችኋለሁ። እኔ ያዘዝኩት አልጋ ወይም ቁምሳጥን ያዘዝንውን አሳያችኋለሁ። ይህ አልጋ የምታዩት ይህ አልጋ እንደዚህ፣ በቃ ስታየው ምኑ ኮመዲ ነው። ለባሱ እዚህ ከአልጋው ጎን ያለው መቀመጫ አለ እሱም እና በ ይሄ እዚህ ፊት ለፊት የምታዩት ጣውላ በዚህ ነው የማሰራው በዚህ እንጨት ምክንያቱም ይሄ እንጨት ጣውላ ነው የሚባለው። ብቻ በጣም ቆንጆ እና ቆሻሻ የሚ ቆሻሻ እንትን የማይይዝ በጣም ንጹህ መሆን አለበት። በነገራችን ላይ ነጭ ምናምን ወይም የሆነ በቃ አሁን የመጡ ፋሽኖች አድጋዎች ስታሰቡ በዛው ልክ ቆሻሻ ምናምን ስለማይችሉ ስታሰቡ፣ እቃ ነገ ከነገ ወዳ የሚያስጠላ ሳይሆን ለአንድ ቀን ለሁለት ቀን ሳይሆን በቃ እግዚአብሔር እስከፈቀደ ድረስ የምትኖሩበት መሆን አለበት እና እኔ ያዘዝኩት እንዳልኳችሁ በፎቶ ባታየሁት ነው ሜትር ከሀያ እንግዲህ የውጭ ነው ተብሎ ማለት ነው በነገራችን ላይ እኔ እንደዚህ ሀምሳ ሺ ሰራሳ ሺ ስላችሁ ማለት ነው ያው እኔ ያው የገዛውበት ነው ልነጋችሁ የምችለው እና ሜትር ከሀያ አድጋ እንግዲህ ሰራሳ ሰባት ሺ ብር ቁምሳጥን ሜትር ከሀያ፣ እና ችግር የለው ሜታውን አድጋ ሜትር ሰራሳ ብታደርጉት አድጋችሁን ፍራሽ ስትገዙ የሜትር 20 አልጋ የሜትር 50 አልጋ የሜትር 80 አልጋ ፍራሽ ነው የምትገዙት። በሜትር ስለሆነ ከባድ ነው እና እኔ አልጋ ሜትር ከሀያ ነው። ቁምሳጥኔ ግን መጨመር ይችላለሁ፣ ችግር የለውም። እና ከሜትር ከሀያ ትንሽ ሰፋ እንዲግ ፈልጌ ቁምሳጥኑ 50 ሽብር እንዲሁም ደግሞ አድጋው 37 ሽብር ነው የታዘዘው። ሜትር ከሀምሳ አድጋ አርባ ሺህ ብር ነው እኔ ባዘዝኩት። ግን በነገራችን ላይ አንድ ሜትር በሜትር ነው አሁን ያለው ሂሳብ ማለት ነው። እና እኔ አሁን አድጋውን ስንትን ስናሰራ ወይም ደግሞ ቁምሳጥኑን ስንጠይቅ በውጩ ወይስ በሀገር ውስጡ የሚባል እቃዎች አሉ እና በዛ ስለሆነ ነው። እና እኔ አሁን የሀገር ውስጥና የውጩ የሁለት ሺ ብር ልዩነት አለው በነገራችን ላይ አሁን ይሄ አልጋ እኔ ሜት ካሃ ያዘዝነው ሰላሳ ሰባት ሺ ብር ከሆነ ሰላሳ አምስት ሺ ብር በሀገር ውስጡ ማሰራት ትችላላችሁ ቁም ሳጥን ሰላሳ ሺ ብር ምክንያቱም ይሄ የሚሰሩበት እቃዎች በተለይ ደግሞ እቃ ስታሰሩ ይሄ ቁምሳጥን አልጋ ክችን ታብኔት የተለያዩ እቃዎች ስትገዙ ይሄ ብልጭልጭ የሚነገግ ፍላይ ቦግልም ያለበት ነገር ምናምን አይቆይላችሁም። በዛው ልክ ደግሞ ዋጋው በጣም ውድ ነው። ስለዚህ እናንተ መግዛት ያለባችሁ አንዳንድ ጊዜ እንዴት ነው ሰው እንኳን ደም ግባት ያለ አሁን ከሩቅ ስታዩት የሚያምር ሰውና ቀረብ ብላችሁ ከሩቅ አይታችሁት ወይ ይሄ እቺ ልጅ ስታምር፣ ወይም ይሄ ሰው ሲያምር ብላችሁ ወይም ደግሞ ይሄ ዕቃ ሲያምር ብላችሁ ግን ቀረብ ስትሉት ያ ሰው ወይም ያ ዕቃ ሌላ ነው የሚመስለው። ልክ እንደዛ መሆን የለበትም። ስለዚህ ብራችሁን ካወጣችሁ አይቀር ደህና ዕቃ ቢያንስ እንኳን ሰው ይቸግረዋል አይቸግረውም አይባልም። ቁምሳጥን ይሸጣል፣ አልጋ ይሸጣል፣ ሶፋ ይሸጣል፣ ጠረጴዛዎች ይሸጣሉ። ግን በገዛችሁበት ዋጋ ሳይሆን ቢያንስ የሆነ ቀን እኔ አስር ሺህ ብር አስፈልጎ ከሆነ ያንን ዕቃ ሽጬ አምስት ሺህ ብር ያገኛለሁ ምክንያቱም እቃ ስትገዙ እንደዚያ ነው መሆን ያለበት። ነጭ ነገር አሁን ነጭ ቁምሳጥን ነጭ አድጋ የምታሰሩ ሰዎች ቆሳሽ አይችልም። በዚህ አጋጣሚ ልጆች ሲመጡ ብዙ ነገር አለው። ክችን ታብኔታችሁን ምናምን በቃ የሆነ እቃ ስትገዙ በወግልም የሚል ሳይሆን በቃ አላደለ ዝም ያለ መሆን አለበት። ይሄ የራሴ ምክር ነው። እና ቁምሳጥን አድጋ እንግዲህ በአጠቃላይ እንግዲህ ወደ ሀምሳ ስድሳ ሰባ አምስት ሺህ ብር ነው እና ያወጣሁት እኔ ያው እውነት ለመናገር እኔ እንደዚህ የምላችሁ ብዙ ጊዜ እቃ ይወደዳል። አሁን እኔ የዛሬ አመት በሜትር ከሀያ ያሰራሁት ሀያ ሰባት ሺ ብር ነው እና ያ አልጋ አሁን ላይ የለም። ጓደኛዬ ታሰራ ፈልጋ፣ ያ አልጋ አሁን ላይ የለም። በዛ ዋጋም አሁን ላይ አታገኙም። አሁን ላይ ሰላሳ ሰባት ሰላሳ ስምንት ሺ ብር ነው አልጋ ማለት ነው። ሜትር ከሀያ እሱም ሜትር ከሀምሳ ነው። አሁን እኔ ባሰራሁት አልጋ ሜትር ከሀምሳ አልጋ ባሰራ አርባ አምስት ሺህ ብር ነው። እና የውጭ የሀገር ውስጥ የሚባሉ ማተሪያዎች ደግሞ ይለያያሉ። የአንድ ሺ የሁለት ሺ ልዩነት አለው። ስለዚህ ሁላችሁም ማሰብ ያለባችሁ እኔ እዚህ ጋ አልጋ ሰላሳ ሰባት ሺህ ብር ስለገዛው ውይ ብላችሁ ተስፋ መቁረጥ የለባችሁም። ምክንያቱም እኔ በአቅሜ ነው፣ ከዚህ በላይም አለ በጣም ከዚህ በላይ ሰፋ ስታደርጉ መስታወት ይሄ ምናምን ቅራቅንቦ ምናምን አብሬ አድጋሁን አድጋ ሲገዛ አብሮ ኮመዲኖ ሁለት አለው አድጋው መሳቢ አለው ምናምን የሚሉ አሉ። መሳቢያም አያስፈልግም አድጋ ላይ አድጋ ጎንና ጎን አሁን የመጡ አድጋዎች መሳቢ አላቸው፣ ግን ያን ምንም እቃት ታስቀምጡበትም። ዋጋ ነው የሚጨምርባችሁ። ስለዚህ አንድ አልጋ አንድ ኮመዲኖ ያስፈልጋችኋል። አለቀ በቃ። ኮመዲኖ ሰራችሁ፣ ይሄ ካልጋ ጎን ነው የሚቀመጠው ማለት ነው። እሱ ሌላው ደግሞ ይሄ መስታወት ራሱ ቀስ ብላችሁ ማሰራት ትችላላችሁ። ግን አሁን አንዳንድ አልጋዎች አሉ መስታወት አብሎ ሁለ ኮመዲኖ የመዋቢያ ቀ የምታስቀምጭበት ምናምን ትርኪ ምርኪ ብዙ ነገር ይሏችኋል። ግን በተለይ ዋጋ ዋጋ ዋጋ ይወስዳሉ። ስለዚህ አንድ አልጋ አንድ ኮመዲኖ አለቀ። አንድ የጫማ መደርደሪያ ካስፈለገ እሱም ቀስ ብሎ አሁን እኔ የጫማ መደርደሪያ አሁን እንደ ሌሎቹ ወይም ደግሞ እንደ ሀብታሞቹ ወይም በቃ ውጭ ሀገር ነኛ ያለሁት ብዬ ያን ያህል አላካብድም። ውጭ ሀገር ስላችሁ አንዳንዶቻችን አሁን ብዙ ጊዜ እዚህ ያየነውን ነገር እዛ ማሟላት ያለብን ይመስለናል። እና እኔ ያን ያህል አይደለውም አላሟላም። በጣም እንትነኛ አሁን አልጋው ሳዝ ሲታዘዝ ኮመዲኖ አንድ ነው። እና ከአልጋው ጎና ብጋ የምትሸጣለች እንደ ጊፍት ነገር እሷ መቀመጫም ትሆናለች። ውስጥም የሆነ ግን ማስቀመጥ ትችላላችሁ። ሰላሳ ሰባት ሺህ ማለት ነው። ከዛ ግን የሆነ መዋቢያ ዕቃ ከጨመርሽ ምናምን እንደዚህ እንደዚህ ሆኖ አልባ ሽፍ ጋለኝ ኖ አልኩት ማለት ነው። ኖ እንደዛ አያዋጣም። ምክንያቱም ይሄ ትርክምርክ ኮተት ምናምን አያስፈልግም። በቃ አልጋ ቁምሳጥን አለቀ። ከዛ ውጭ መዋቢያ እቃ፣ ምናምን ከዛ የተረፈውን እቃ በሻንጣችሁ ታስቀምጣላችሁ። ስለዚህ ይህ እኔ አሁን የምነጋችሁ ነገር አንዳንድ ጊዜ አሁን እውነት ለመናገር በጣም ነበረ። ብዙ ጊዜ በቃ እንደዚህ አገር ለመግባት እውነት ለመናገር ማለት ነው ሀገር ለመግባት በጣም ነው የጓጓሁት። ያው ግን አንዳንዴ ሀገራችን ደግሞ ሰላም ሳይሆን ስታዩት ምናምን ትንሽ ቢከብድም ሀገራችንን ሰራም ያደርግልን። የሰው ልጅ ይሰራ የሚፈልገውን ነገር ያደርጋል። ይህ ሁሉ የሚሆነው ደግሞ አገር ሰራም ሲሆን ነው እና እኔ ሁለት ሺ አስራ አምስትም ሲሄድ አገር ሰራም አልነበረም ሁለት ሺህ አሁን አስራ ሰባትም ሲሄድ ሀገር ሰራም አልነበረም። ያን ያህል ብዙም አልነበረም። እና አሁንም እየባሰበት እየባሰበት ነው የሄደው ሀገራችንና፣ ሀገራችንን ሰራም ያደርግልን የውስጣችን ፍላጎታችንን አሟግተን ሀገራችንን ገብተን ቤተሰቦቻችን የምናስ ደስት ያደርገን ቤተሰቦቻችን ደግሞ የእኛን ደስታ አይተው ያው የሰው ልጅ ይወልዳል፣ ያድጋል፣ ይሞታል እና ፈጣሪ እድሜ ጤና ይስጥልን። ከስደት መርስ በእናቶቻችን ቤት ተመርቀን ለወግ ማረግ ያብቃን እላለሁ ውዶችዬ። ስለዚህ በተለይ ስደት ላይ ሆናችሁ ወደፊት ኢትዮጵያ ሂጄ ኖራለሁ፣ እቃ እንደዚህ ባደርግ፣ እቃ እንደዚህ ስጡ ያለው ሞራን ሞራናችሁ ይነሳሳል። በነገራችን ላይ ቦታ ካላችሁ ሞራናችሁ ይነሳሳል። እቃ ቤት ሰርታችሁ ስጨርሱ፣ እቃ ስትገዙ ሞራናችሁ ይነሳሳል እና ግን የሰው ልጅ ፍላጎት አያልቅም ሁን ቤቲን ጨግሼ ሰግቼ ስጨግስ በቃ አንድ ቀን ማጋድርም ብዬ ነበር፣ እና ሁ ሁን ቤተሰቦች አንድ ቀን እኳ ጋድርም ብለሽ ነበር ምናምን ይሉኛል፣ ግን ሳስበው ቤቱ ባዶ ነው። በቃ ቤት ሰርታችሁ ቤት ባዶ ስትገቡ ያስጠላል። ይሁን ነገር መስራት ፈልጋችሁ፣ ቃ ስታጥሉስ፣ ማጠ ፈልጋችሁ በጣም ከባድ ነው እና ለዛም ብዬ ነው እና እንጂ ስደት ብትሰሩት ብትሰሩት ብትሰሩት አያርቅም። የሰው ሀገር የሰው ነው። በዚህ አጋጣሚ ና እያሳሳቀን እድሜያችንን፣ ጊዜያችንን፣ ልጅነታችንን ሁሉ ነገራችንን የሚያሳጣንና ስደት መቼ እንደሚቆም እግዚአብሔር ይወቀው እና እኔ በተቻለኝ መጠን ፍላጎቶችን እየቀነስኩኝ በተቻለኝ አቅም ፍላጎቶችን በቃ ቢያንስ በግማሽ ከፊል እያሟለው ነው እና ሁላችሁም እንድትበረቱ እፈልጋለሁ። በተለይ ደግሞ የሰው ልጅ ቤት ሰላለሁ ወይም የሰው ልጅ ለቤት አንዳንዶቻችን ለቤት ክራይ እቃ አልገዛም የምትሉ ልጆች አላችሁ እቃ ካላችሁ የእውነትን ነው ምናችሁ፣ ተከራይታችሁ ብትኖሩ ከፍላችሁበት ነው የምትኖሩት አለ። ስለዚህ እዛም ማስገባት ትችላል። በአቅማችሁ የምትችሉትን ነገር መግዛት አለባችሁ። እቃ ስትገዙ ደግሞ ኦንላይን አትግዙ። እኔ በነገራችን ላይ ሶፋዬን፣ ጠረጴዛዬን ኦንላይን ነበር የጠየኩትና በጣም የሰማይና የምድር ነው ልዩነቱ። የሀያሽ የሰራሳሽ ልዩነት ነው። እኔ ኦንላይን ሁኜ ጠየኩት እቃ እና እዛ ኢትዮጵያ ሆኖ የጠየቁልን ይቃ ምክንያቱም ኢትዮጵያ ሲሆኑ ሰው ያን ዋጋ እንደ ሀገረኛ ነው የሚሸጡልን። ስደት ላይ ግን ሁነን ውጭ ሀገር ከሆን እቃ ስንጠይቃቸው በጣም ነው የሚያካብዱት። በጣም ነው ደግሞ ይሄ ብር የሚያበዙት ምንም የሚሉት እና በተቻላችሁ መጠን ስደት ላይ ሆናችሁ እቃ ትዘዙ። የኔ የምትውት ሰው ካላችሁ የምትወዱ ሰው ካለ እሱ እንዲገዛላችሁ ማድረግ አለባችሁ። ከዛ ውጭ ደግሞ እቃ ለመግዛት ካሰባችሁ ብራችሁን ቁጭ አድርጉ። በእርግጥ ብሩ ከተቀመጠ ምንም አይሰራም፣ እቃው ግን ያው እየጨመረ ስራው ነው የሚሄደው። ነገር ግን ይህን አስባችሁበት። ለምሳሌ አንድ ሶፋ ሀምሳ ሺህ ብር ከሆነ ቀጣይ ሴድኔ ስልሳ ሺህ ብር ይሆናል ብላችሁ እነዚ አስባችሁ ደምራችሁ ነው መሄድ ያለባችሁ ብዬ አስባለሁ። እና ይሄ የኔ አስተያየት ነው እንግዲህ ያው ዛ ይዤላችሁ የመጣሁት የአልጋና የቁምሳጥን ዋጋ ነው። ቀጣይ ደግሞ እግዚአብሔር ከፈቀደ ስሪንደር ወይም ደግሞ ስቶብ ማለት ነው፣ አጠቃሎ የሚይዝ ስቶብና ፍሬጅ ፍሪጅ እንዲሁም የልብስ ማጠቢያ ማሽን ዋጋ ጠይቄ እነግራችኋለሁ። ለምን ሰረ የምገዛው ልክ እንደገዛሁት ሂሳቡን ይዤላችሁ እመጣለሁ። ከዚያ በኋላ ደግሞ ያዘዝኳቸውን እቃዎች አድቀው ምናምን ሲደርሱኝ እንዲሁ ቪዲዮ ሰራላችኋለሁ። ከዛም እያለ ይቀጥላል። እና ውዶችዬ ተበረታቱ፣ አይዟችሁ። እግዚአብሔር ከእናንተ ጋር ይሁን፣ ሀገራችንን ሰላም ያደርግልን። ሁላችሁም በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ባይ